ሰላም ሰላም ቤተሰብ እንደምን አላችሁ? አጫጭር ስፖርታዊ መረጃዎችን ይዤላችሁ መጥቻለሁ። ለቻናሉ አዳዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሮ ቀጥታ ወደ መረጃዎቼ ነው የምሄደላችሁ ማለት ነው። ትናንት ምሽት በኤምሬትስ በተደረገው የሴቶች የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ አርሰናል ሪያል ማድሪድን ሶስት ለዜሮ በማሸነፍ ወደ ግማሽ ፍጻሜ ማለፋቸው ተረጋግጧል። በሬኒስ ሌገር የሚመሩት መድፈኞቹ በመጀመሪያው ጨዋታ በሳንቲያጎ ቤርናቤዮ ሁለት ለዜሮ ተሸንፈው መመለሳቸው ይታወሳል። ነገር ግን መድፈኞቹ ትላንት በኤምሬትስ ባሳዩት እጅግ አስደናቂ ስራ ሪያል ማድሪድን ሶስት ለዜሮ በድምር ውጤት ሶስት ለሁለት በማሸነፍ ወደ ግማሽ ፍጻሜ ማለፋቸውን አረጋግጠዋል። ለመድፈኞቹ አሌሲያ ሮሶ ሁለት ግቦችን እንደዚሁም ደግሞ ማሪዮና ካልዴንቴ አንድ ግብ ማስቆጠር ችለዋል። መድፈኞቹ በግማሽ ፍጻሜ በኤምሬትስ በመጀመሪያው ጨዋታ ሊዮንን እንደሚገጥሙም ታውቋል። ቡካዮ ሳካ ወደ ልምምድ ተመልሷል። በሚቀጥለው ማክሰኞ ምሽት አርሰናል በፕሪምየር ሊጉ ከፉልሃም ጋር ለሚያደርጉት ጨዋታ እንደሚሰለፍም ተስፋ ተደርጓል። ቡኳዮ ሳካ በኢንተርናሽናል ብሬክ ሰዓት ከኳስ ጋር ልምምድ እየሰራ እንደነበር የተነገረ ሲሆን ይህም በቀጣዩ የፕሪሚየር ሊግ ጨዋታ ለመሰለፍ ብቁ ሊያደርገው ይችላልም ተብሏል። አርሰናል የኒውካስሉን አሌክሳንደር ኢሳቅን በክረምቱ ማዘዋወር የማይችል ከሆነ የፍራንክፈርቱን ሁጎ ኢኪቲኬን እንደ አማራጭ በዝውውር ዝርዝራቸው ውስጥ ማካተታቸው ታውቋል። እንደሚታወቀው ኒውካስል ለአሌክሳንደር ይሳቅ መቶ ሀምሳ ሚሊዮን ፓውንድ ዋጋ እንደሚጠይቁ ነው እየተነገረ የሚገኘው። ይህ ደግሞ በጣም ከፍተኛ ገንዘብ ነው። ነገር ግን በድርድር ሂሳባቸውን የማይቀንሱ ከሆነ የኢንትራክት ፍራንክፈርቱን ሂጎ ኢንኪቴኬን ለማስፈረም ጥረት ያደርጋሉ ተብሏል። መረጃው የዘሰን ነው። አርሰናል ከኢታን ዋኔሪ ጋር አዲስ ኮንትራት ለመፈራረም መቃረቡን ፉትቦል ኢንሳይደር ዘግቧል። በተጫዋቹና በአርሰናል መካከል እየተደረገ የሚገኘው ስምምነት በቅርቡ እንደሚጠናቀቅም ይጠበቃል። ኢታን ዋኔሪም በአርሰናል በጣም ደስተኛ እንደሆነ ተናግሯል። ይሄ ደግሞ ለተጫዋቹ አዲስ ኮንትራት ለማቅረብ የሚደረገውን ንግግር ቀላል ያደርገዋል ተብሏል። ሌላ መረጃ፣ አርሰናል የሚካኤል አርቴታ የቅርብ ጓደኛ ከሆነው የቪክቶር ዮኬረሽ ወኪል ጋር መደበኛ ስብሰባ ለማድረግ ቀጠሮ መያዛቸው ተሰምቷል። መድፈኞቹ ያለባቸውን የአጥቂ መስመር ተጫዋች ችግራቸውን ለመፍታት የተለያዩ አማራጮችን እየተመለከቱ ሲሆን ቪክቶር ዮኬሬሽ ከነዚህ የአጥቂ አማራጭ ተጫዋቾች ውስጥ አንዱ እንደሆነ ይታወቃል። መድፈኞቹ የስፖርቲንግ ሊዝበኑን አጥቂ ለማስፈረም በሚደረገው ፉክክር ጥሩ ዕድል እንዳላቸው ይነገራል። በመሆኑም ከተጫዋቹ ወኪል ጋር በዝውውሩ ዙሪያ ለመምከር ቀጠሮ መያዛቸውን ነው የተሰማው። መረጃው የፖርቹጋሉ ጋዜጣ ኮህዮ ዳማኛ ነው። በመጨረሻም ሰባት ሀገራት ከወዲሁ የ2026ቱን የዓለም ዋንጫ መቀላቀላቸውን አረጋግጠዋል። ካናዳ፣ ሜክሲኮ፣ አሜሪካ፣ ጃፓን፣ ኒውዚላንድ፣ አርጀንቲና እና ኢራን ወደ ዓለም ዋንጫው ያለፉ ሀገራት ናቸውም ተብሏል። ሌሎች 41 ሀገራቶች ይጠበቃሉ። የ2026ቱን የዓለም ዋንጫ አሜሪካ፣ ሜክሲኮ እና ካናዳ በጋራ የሚያዘጋጁት ይሆናል ተብሏል። ለዛሬ ያስቦላችሁ አጫጭር መረጃዎች እነዚህን ይመስላሉ። ለቻናሉ አዳዲስ የሆናችሁ በድጋሚ ቻናሉን ሰብስክራይብ አድርጉ። የምለቃቸው መረጃዎች ሁሉ እንዲደርሷችሁ ደግሞ የደወል ምልክቱን መጫናችሁን እንዳትረሱ። በእያላችሁበት ሰላማችሁ ይብዛ። ባይ ባይ።